የናታን ስቃይ ከእንደገና ጀመረ። ናታን እንግዲህ ያፌት እየተከታተለው ነው ያለው። እሱንማ እውነትም ከኤፍራታ ጋር ግንኙነት አለው ወይስ ግንኙነት የለውም? እኔን ለማታለል ነው። ምክንያቱም ካገባኋ ጀምሮ ምንም እየተናገረኝ አይደለም። እንደገና ደግሞ የወጋኝም እሱ አይደለም ምንም እንኳ ተወግቼ በወርቅም ጭራሽ የእሱ ምስል አይደለም እያለ ግራ ገብቶታል። ስለ ሰመረ ወይ እያለች ኢፍራታ በደስታ እየዘለለች ነው። ለማንኛውም ለማረጋገጥ እስኪ ወደ ሆስፒታል እንሄድ ብለው ከጽ ጋር ወደ ሆስፒታል ሄዱ። ቢኒና ናታን አሁንም ጭቅጭቃቸው ጀምሯል። ምንም እንኳ ቢሆን ጓደኝነት ለአንተ ምንድን ነው ብሎ ሲጠይቀው አይ ጓደኝነትማ የሁለት ሰዎች ስሜት ነው እና አሁን ላስረዳህ ቆይ አንተ ለእኔ አንድ ሰላሳ ደቂቃ ታጣለህ እንዴ ተው ናታን የድሮው ናታን ቢሆን እንደዚህ ስለ ጓደኝነት ስታብራራልኝ እሰማህና አምነህ ነበረ ነገር ግን አሁን በፍጹም አንተን አላምንህም አሁን ሂድልኝ ነው የምልህ ብሎ በጣም ተበሳጨበት ገኒ ደግሞ እባክህ አንተም ለናታን ናታንም ደግሞ ለአንተ ታስፈልጋላችሁ ቢኒ ለምንድን ነው ነገሮችን ቀለል የማታደርገው? ለምንድን ነው የምታካብደው? እያለች የእናትነት ወጉን እየመከረችው ትገኛለች። ዳጊ ዳጊ እንግዲህ ላጎቱ ልንገረው አልንገረው እያለ ተምታቶበታል። እውነት ለመናገር ምንም እንኳ ቢሆን ብቻ ግራ ያጋባል። ትሉሊት አለቃው ደመ ነፍሲ ሲነግረኝ እቅርብ ያለ ሰው ይመስለኛል። እስኪ ነገረኝ፣ አለቃው ማን ነው? ለምንድ ነውስ እኔ ማግኘት የማይፈልገው ብላ ስትለው፣ ከዛም በኋላ ትሰሚኛለሽ፣ ዛሬ ጣትሽን ቆርጫለሁኝ፣ ነገ ደግሞ ህይወትሽን ነው። ያን ሁሉ ስራ ያበላሸብን ናታን ነው። ስለዚህ ከናታን ጀርባ ያሉትን ሰዎች በሙሉ አጣርተሽ እንድትናገሪ እፈልጋለሁኝ ብሎ ሲላት፣ እንዴ ታሪኩ አራሁን እሳ በዛኸው ጭራሽ ናታን ዝም የማይገልሰው ፈሪ ሰው እኮ ነው እንዴት ነው እሱ ነው አለቃ ያን ሁሉ ንብረት ደግሞ ያወደመብን እሱ ነው ብለህ የምትለው እኔ በፍጹም ይሄን አላምንም ብላ ስጠይቀው አንቺን አይመለከትሽም እኔ የነገርኩሽ እንግዲህ እውነቱን ካመንሽ አመንሽ ነው ካላመንሽ ደግሞ የሚጠብቅሽን ታገኛለሽ እሱን ጠብቂው ብቻ እያለ ተበሳጨባት ሂዊ ሂዊ በጣም ተናዳለች ለዚህ ለዚህ ነው ወይ? አካላቴን ሰውነቴን አሳልፌ የሰጠሁት የማይሆን ቦታ ላይ የተገኘሁት ለዚህ ነው ወይ? አምላኪ ሆይ በቃ እያለች ድሮ ደግሞ በትውስታ ያ ልጅ እባክሽ ወይ አንቺ በፍጹም እዛ ቦታ ላይ መገኘት የለብሽም። ምክንያቱም አንቺ እንደሌሎቹ አይደለሽም። እዛ ሰዎች እየሞቱ፣ እዛ ሰዎች እየተደፈሩ ስታይ በፍጹም ዝማቴም እያለ መኩራት ነበር። ነገር ግን አይ ለእኔ አይደለም የሄደው ሴቶቹን በሙሉ ነፃ አወጣለሁ ብለው ነበር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበሩ፣ ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ወይ ሉሊት ሉሊት፣ እንግዲህ ተወዝፋ እስኪ ንገሪኝ፣ ናኦድ ብር አለው እንዴ? እና ደግሞ ደስ የሚናው አይደል? እያለች ቤዛን ማናደር ጀመረች። አንቺ ሴትዮ፣ በቃ አንቺ ከገንዘብ ውጭ ምንም አላማ የለሽም አይደለም እንዴ? እና ታዲያ ናታን ሳይቀር ያስረሳሽ እሱ አይደለም እንዴ? ትሰሚኛለሽ፣ እኔ እስከዛሬም አጎቴን አክብሬ ነው እንጂ ከዚህ ቤት አባረርሽ ነበረ ስለዚህ ስነ ስርዓትሽን ብትይዥ ይሻልሻል፣ ላፍሽ ላይ ጌት አስቀምጭለት ብላ ስትላት፣ አይ ቤዚ፣ አሁን አበዛሽው በዛሹ። እኔን ተይኝና እስኪ ንገሪኝ እ እህትና ወንድሞች ሳይቀሩ ዛ አስቀምጠሽል እንዴ ናታንን፣ እናጺ እስኪ ተመልከች እንዴ እነሱ ጥገኞች አይደሉም እንዴት? እነሱን ሳታባረሬ እኔን ለማባረር አላማ ይኖርሻል ብላ ስትላት፣ እንደ አጋጣሚ ጺ ከፎቅ ቆረጠች። ከዛ ጺ ልክናት ገና አሁን ልካወራች፣ ግን አታስቢ፣ በማለት መለሰችላት። ከዛም በኋላ ቤዛ አረ ታይጺ፣ ታይ አይጺ፣ በፍጹም እናንተ ለኔ ስቃይና መከራ ሆናችሁብኝ አታውቁም። ስለዚህ እባክሽ ሉሊት የምትለውን ነገር አትስሚያት፣ ይችኮ አብዳ ጨልላለች። እስኪ ነገር ብላ ስትላት እሺ ቤዝ፣ ምንም ችግር የለውም፣ ነገር ግን የተናገረችው ትክክል ነው ግን ችግር የለውም። በቃ ተያት ብላ አሁን መሄድ አለብኝ። እንዴ ወደዚ ነው የምትሄጂው? ማለት ከቢንያም ጋር ታረቃቸው እንዴ? ከዛ ብቻ ያኔ ጎዴ ለጎዴ እንደፈለግሽው የቆሻሻ ገንዳ ሳይቀርሽ እንደፈለግሽ አወቀ እንዴ? ለማንኛውም ግን ካወቀ እኮ ያው አለ አይደለም። አይኮረብሽም በማለት ቤዛ ምንም ነገር ስለማታውቅ ነገረቻት። ከዛ ም ደግሞ ባዘንታ እሺ አሁን ግን መውጣት አለብኝ፣ ብላ ላፍ ብላ ወጣች። ከዛ መለስ አለችና እኔ ምልሽ ትሰምኛለሽ? አንቺ ግን አየሽው ምን ያህል ምን ያህል እንደሚደብር የተናገርሽው ነገር። እስኪ ንገሪኝ፣ አንቺ ግን መች ነው ጥሩ እና መልካም ሴት የምትሆኙ? እስኪ ወደ ራስሽ ተመለሺ። እስኪ ንገሪኝ፣ ያደረግሽው ነገር አሁን ትክክል ነው? አንቺ አስተማሚ እንኳ ያለሽም። እስኪ ራስሽን ጠይቂው እኔ ምን ሆኜ ነው አስተማሚ ያጣሁት ብለሽ ራስሽን ጠይቂው ብላ እንደዛ ስትናገራት፣ ኧረ እባክሽ እያለች ወንጨፍ ወንጨፋለች። አሁን ለማንኛውም አንቺ ጋር ከማውራ እኔ ልሄድና ወደ ውጭ ብሄድ ይሻላል ብላ ሄደች እሷ። ከዛ ሉሊት ወይኔ ወይኔ ታሪኩ ዛሬ ገደለኝ ብላ ሄደች። በሌላ በኩል ቢንያምና ገኒ እንዲሁም ደግሞ ዳግም ቁጭ ብለው እያወሩ ነበር። እማዬ ታውቂያለሽ፣ ታመሽ በነበረበት ሰዓት ኤፍራታ እንደዛ ባዘንታ ብቻ በተሰበረ ልብ እያየችሽ ነበር። ስለዚህ ቶሎ ዳኝና ትመጣለች። ደግሞም ቃል ገብታለኛለች አንቺ ስትድኝ አንቺ ሰላም ስትሆኝ አንቺን ለማየት ወደዚህ እንደምትመጣ እና በፍጹም ቂማ አልያዘችብንም ዲራራ እናት እንግዲህ ሶስተኛ ልጅ አመጣች፣ ጭራሽ እናቴ እንዳትለኝ ትላለች። አረ የዚች ሴት ነው። እኔ ሲመስለኝ ሲመስለኝ ባሏ መጨረሻ ላይ ያየ ነው ይመስለኛል። ምክንያቱም ወንጀለኞቹን በሙሉ ሰብስቧቸዋል። የገዛ ልጆቹን እንዲሁም ሚስቱን ሁሉንም እና የአፌትን የአፌትን ጓደኛ በሙሉ ሰብስቦ ይዟቸዋል። ሲመስለኝ ምናልባት እሷ ባሌን ገደልኩት ብላ ግን አል አልሞት አልተገደለ ይሆናል። እስኪ ኮሜንታተሮች ጻፉልኝ መጨረሻ ያየነው ሰውዬ ማን ነው? እና ደግሞስ መጨረሻ ያየነው ሰውዬ እውነት ናታን ቢንያምን ይዞበት የሚሄደው ነው ወይስ ደግሞ ይህ ተባባሪ የማን ተባባሪ ነው? እኔ ሲመስለኝ ሲመስለኝ ግን ናታን ጋር አብረው የሚሰሩ ይመስለኛል። ብቻ ግን እስኪ እናያለን ወደፊት በሌላ በኩል ጺን እንግዲህ ወደ ያፌት ቤት ሂዳ ታያትም ጭብትላትም እንኳ አይ፣ እኔማ መምጣት አለብኝ፣ ያለሽበትን ማወቅ እፈልጋለሁኝ፣ ስለዚህ እመጣለሁ ብላ ወይኔ፣ ይቺ እብድ የሆነች ልጅ አሁን መጣች፣ አሁን ይሄ ያፌት ከመጣ ምን ብዬ ልመልስ ነው እያለች ኤፍራታም ስትጨነቅ ነበር። ነገር ግን ምንም ሳይመስላት ዘንጣ ጭራሽ መጣች። ውይ፣ ጭራሽ ደግሞ ገና ገባ ስትል ፎቶውን ግድግዳው ላይ አየችው ደግሞ ጭራሽ ያገባል፣ ያቅፍሻል፣ እንዴ አለማፈሩ! ጭራሽ እኮ ወደሽ እና ፈቅደሽ ያገባሹ ነው የሚመስለው። ፅ አረ ከረራችን እንዳይለቅ በቃ ቁጭ በይ ኤፍራታ። ለማንኛውም ግን ቤቱ ምንም አልተቀየረም፣ ትንሽ ነገር ብቻ ነው እንጂ የተቀየረው። አይሱሽ ናታን ምንን ከጠበቀኝ እኔና ናታን አንቺ እና ማለት አንቺና ቢኒ ለማለት ምን ግዳዝ የኔንና ከኔና ከናታን እንዲሁም ደግሞ አንቺንና ቢኒን ምን አገናኘው? ጽይ ስለዚህ እኛ ነን እዚህ ቤት የምንኖርበት እያለች መቀለር ጀመረች። አያያይ እንዴ እኛ ነን እኔና ቢኒ ነን የምንኖርበት። እንዴ እኛ እኮ ታላላቅ ነን፣ ማለት እኔ አንቺ፣ ትልቅ ቢኒ ናታን ደግሞ የቢኒ ትልቅ ብላ ስትላት አይ ቢሆንም ዛሬ እኮ ታላቅ ለታናነሾቻቸው መተው ጀምረዋል። ይሄን አታውቂም? እየተባባሉ መቀላለድ ሲጀምር ጽዬ እምባዋ ዱብ ዱብ ባለ። እንዴ ለምን ታለቅሻለሽ? በትልቅ በትንሹ፣ እንዲሁም ደግሞ በቀልድማ ማልቀስ ከጀመርሽ ጭራሽ ጠንካሮች ነን እኛ ወደፊት ልንጓዝ አንችልም። ስለዚህ ሁሉም በጊዜው ይሆናል። ኤፉይ ታውቂያለሽ? ምን ይሄ ሁሉ ቅዠት በሆነና አንችና ወንድሜ እዚህ ቤት በደስታ በኖራችሁ እኔና ቢኒ ደግሞ ካርቶን ቤት በኖርን፣ በቃ ምንም አያሳስበኝም። ነገር ግን በፍቅር በደስታ መኖር ብቻ ነው የምፈልገው እያለች ስትል አይዞሽ፣ ሁሉም ነገር በጊዜው ይሆናል ጽዬ ብላ ከዛ ወደ ላይ መጣባትና ወደ ሽንት ቤት ሄደች። እንዴ እኔ እኮ አሁን የመጣሁት ሆስፒታል ልወስድሽ ነው። ቆይ ምንድን ነው ይሄ ነገር፣ ያልተስማማሽ ምግብ አለ እንዴ ብላ ስትላት፣ አይ እረ ይስማማኛል። እንደውም የሚገርምሽ ይሄን ሶስት ቀን ነው ግን አላውቅም፣ ሲሸታኝ ደግሞ ጭራሽ ወደ ላይ ይለኛል፣ ስመጣ ደግሞ ምንም አይወጣኝም። ኢፉዬ ማለት ግን ከያፌት ጋር አብራችኋ አድራችኋል? ምን ማለት ነው እ አንቺ ደግሞ ያ ፊትና እኔ ያው፣ ከጭቅጭቅ ውጭ ማለት የፈለግኩት አብራችሁ አድራችኋል ወይ አንሶላ ተጋፋችኋል ወይ ብላ ስትላት፣ እንዲህ ምን ማለትሽ ነው? ብቻ ነፍሰ ጡር ሆነሽ እንዳይሆን ብላ ስትላት፣ ኤፍራታ በራላት ፊቷ። ብቻ ግን ስለቴ ሰምሮ እንዳይሆን አለች። እ ምን ማለት ነው? ብቻ ተይው አሁን፣ እንዳልሽ ሆስፒታል መሄድ አለብኝ፣ እንደምንም ብዬ ማረጋገጥ አለብኝ ብላ ወደ ሆስፒታል ገባች። እንግዲህ ለዚህ የእውነቱን ተናግራት ይሆን? ልጁ የአንቺ አክስቱ ነሽ ልጁ ደግሞ የናታን ነው ትላት ይሆን? ወይስ ደግሞ አይ የሆነ ሰዓት አስገድዶም ቢሆን ከያፌት ጋር ድር ያለው ብላ ትናገር ይሆን? እስኪ ይሄንንም ጻፉልኝ። በሌላ በኩል እንግዲህ የዲያራ ናት ያ ልጇ ገና ስሙ አልታወቀም። እሱ መጥቶ እኔ ምልሽ አለቃ ወይ ግን ይሄ እናታንን ምን ያህል ታምኛለሽ ማለቴ ፈተናዎችን ሁሉ አልፏል ነገር ግን አንዳንድ ነገሮች አላለፈም ማለት ምን ተፈጠረ ምክንያቱም ሆቴሉን የያዝንለት ለሷ አልነበረ? እናስ በባለፈው ያው ከሆቴሉ ወጥቶ የት እንደሄደም የት እንደደረሰም አናውቅም? እና ይሄ ነገር አያሳስብም እንዴ ለማንኛውም እና ታዲያ እናንተ የተቀጠራችሁን ለምንድን ነው በደንብ ተከታተሉታ እማዬ ግን ብቻ እንዴት እንዳመንሹ አላውቅም። አንተ ልጅ እማዬ አትበለኝ ብያህል ነበር እንዴ? ቆይ አሁን እዚህ ማናለሁ? ወንድሜም የለም እህቴም የለችም ምን ችግር አለው? ነገር ኮኮ ታውቃለህ፣ እንኳን አንተ እኔን እማዬ ብለህ መጥራት ጀምረህ፣ እንደውም ልጄ እኔም መጠጋት አቁሟል ብላ ስትል፣ እማዬ እኔ እኮ ገንዘብ ወይም ደግሞ ምንም ነገር አላልኩሽም፣ ንጹሕ ፍቅር ወንድምና እህቶችና ያልኩት እሬ አንችስ ብቻ ግን እኔ እናንተ በእኔ የተነሳ እንድትከፉና እንድታዝኖው አልፈልግም ብሎ ሲላት፣ በቃል ሄድ ብሎ ወንድምየው ሄደ። ነገር ግን የእውነት ድራላን እንዴት በፈገግታ እንድትቀበላት አይደው የላችሁም፣ በጣም ያሳዝናል። በሌላ በኩል ቢኒ እንግዲህ እንደ ምንም ብሎ ለመታረቅ እየሞከረ ነው። የሰራሁንም ነገር በጣም ይቅርታ፣ ነገር ግን ሁሉንም ነገር እነግርሃለሁኝ እያለው ለቢኒያም ቢኒ ደግሞ በፍጹም አንተ የምትነግረኝን ነገር አንድም ነገር አላምንህም፣ የድሮ ብትሆን አምንህ ነበር፣ የአሁኑ ግን አላምንህም እያለ ገጭ እጓ ማለት ጀመረ። ገኒ ግን እባክህ ሂድና አዳምጠው ከዛም በኋላ ግን ትወስናለህ ብላ አብረው ሄዱ። በቀጣይ ክፍል ምን ይፈጠር ይሆን ውዶች?